በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። ዛሬ የሚደረጉ ጨዋታዎች አሉ። በተለይ የጣሊያን ሴሪኤ ዛሬ ፍጻሜውን ያገኛል ተብሎ ይጠበቃል። የ38ኛ ሳምንት ጨዋታዎች ዛሬ ሁለት ጨዋታዎች ቀጥለው ይደረጋሉ። ለሻምፒዮንነት ትልቅ ፉክክርን እያደረጉ የሚገኙት ኢንተር ሚላንና ናፖሊ ዛሬ ጨዋታቸውን የሚያደርጉት፣ ስለሱ ጨዋታ የምናነሳቸው ነጥቦች ይኖራሉ። ከዛ በተጨማሪ ግን የዝውውር ጉዳዮችን ደግሞ ዛሬ በስፋት ወደ እናንተ እናደርሳለን። ወደ ቤተሰቦቻችን ሀሳብ አስተያየቶቻችሁን እየጻፋችሁ እንዲሁ ደግሞ ኮሜንት ቦክስ ላይ ሀሳቦቻችሁን እየጻፋችሁለን ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር እንድትቆዩ ነው በአክብሮት የምጋብዘው። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁን ይቆዩ። ዛሬ የሚደረጉ ጨዋታዎችን እናንሳ። በጣሊያን ሲሪ የ38ኛ ሳምንት የመጨረሻው ሳምንት ሁለት ጨዋታዎች ዛሬ ቀጥለው ይደረጋሉ። ኮሞ ከኢንተር ሚላን ምሽ 3 ሰዓት ከ45 ሲል ጨዋታው ይደረጋል። በኮሞ ሜዳ የሚደረግ መርሃ ግብር ነው። ሌላኛው በዲዬጎ አርማንዶ ማራዶና ስቴዲየም ናፖሊ ና ካግሊያሪ የሚያደርጉት ጨዋታ ደግሞ ምሽ 3 ሰዓት ከ45 ላይ ሌላኛው የሚደረግ ጨዋታ እንደሆነ ዛሬ የወጡት መርሃ ግብሮች ያሳያሉ። ሌላኛው ምሽት 4 ሰዓት ላይ የሚደረገው በስፓኒሽ ላሊጋ የሚደረግ ጨዋታ ነው። በተለይ በሳምንቱ አጋማሽ የኮንፈረንስ ሊግ የፍጻሜ ጨዋታ ይደረጋል። በስፔኑ ክለብ ሪያል ቤቲስ እና በእንግሊዙ ክለብ ቼልሲ መካከል የሚደረግ ጨዋታ ነው። የኮንፈረንስ ሊግ የፍጻሜ ጨዋታ በዛ ጨዋታ ላይ ተሳትፎ ያለው ሬያል ቤቲስ ከቫሌንሲያ ጋር ያለውን የስፓኒሽ ላሊጋ መርሃ ግብርን ዛሬ ነው የሚያደርገው። ስለዚህም ደግሞ ዛሬ ምሽት አራት ሰዓት ሲል በስፓኒሽ ላሊጋ ይሄ ጨዋታ እንደሚደረግ ነው የወጣላቸው መርሃ ግብር የሚያሳየው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ባሎንዶር የሚያሸነፈ እድል ጨምሯል ብሏል መሐመድ ሳላህ ነው ይህንን ሀሳብ የሰጠውም። የሊቨርፑል የፊት መስመር ተጫዋች የሆነው መሐመድ ሳላህ በዚህ አመት ያሳለፈው ጊዜም ከምንጊዜውም የተለየ ነው ሲል እንዲሁ ይገልጸዋል። ስለ ባሎንዶር ሽልማት የተጠየቀው መሐመድ ሳላህ እንደዚህ አይነት አመት አሳልፌ አላውቅም፣ በተለይ ደግሞ ከትልቅ ዋንጫ ጋርም ሲል ነው ሐሳቡን እንዲሁም እየሰጠ የሚገኘው። ሳላህ አክሎም የፕሪምየር ሊግ ዋንጫን ካሸነፍኩኝ በኋላ ባሎንዶርን የማሸነፍ እድሌ ከፍ ያለ ይመስለኛል ሲልም ጭምር እንዲሁ ይናገራል። የእግር ኳስ ጸሐፊዎች የአመቱ ምርጥ ተጫዋች ተብሎ የተመረጠው መሐመድ ሳላህ ሽልማቱን እንግዲህ መቀበሉ ተገልጿል። ለሽልማቱ ድምጽ ከሰጡት ጋዜጠኞች መካከል ዘጠና በመቶ ያክሉ መሐመድ ሰላህን መምረጣቸው ነው ከዚህ በፊት መዘገባ አይዘነጋም እና በርከት ያሉ ድምጾችን አግኝቶ ነው ይህንን ውድድር ማሸነፍ የቸረው። የርገን ክሎፕ እሁድ በአንፊልድ ይገኛሉ ተብሎ ይጠበቃል። ጀርመናዊው አሰልጣኝ የርገን ክሎፕ እሁድ በአንፊልድ ስቴዲየም እንደሚገኙ ነው አሰልጣኝ አርነ ስሎት የተናገሩት። ሊቨርፑል የፕሪምየር ሊጉን ዋንጫ ሲቀበል የክለቡ ታሪካዊ አሰልጣኝ የሆኑት የርገን ክሎፕ እንደሚገኙ ሰምቻለሁ ብለዋል። አርነት ሎት በሃሳባቸው አሰልጣኝ ኤርገን ክሎፕ በቅርቡ በሰጡት አስተያየትም እስካሁን በአንፊልድ ለምን እንዳልሄዱ ተጠይቀው ለቡድኑ መጥፎ ድል እንዳልሆን በመፍራት ነው ብሎም እንዲሁ ተናግረው እንደነበር ነው የሚታወሰው። አርኖልድ ለሻቪ አሎንዞ የምሰጠው የመጀመሪያ ስጦታ ነው ብለዋል። አርነስ ሎት እንዲሁ ሲናገሩ የሊቨርፑል ዋና አሰልጣኝ አርነስ ሎት ከሊጉ የመጨረሻ ሳምንት መርሃ ግብር በፊት ከጋዜጠኞች ጋር ቆይታን አድርገዋል። በአራት ውድድር እንግዲህ ለዋንጫ ተፎካክረን አንዱን አሸነፈናል። ያሸነፍነው ደግሞ በጣም ከባድ የሆነውን ነው ብለዋል አርነስሎት። መሐመድ ሳላ ባሎን ዶርን የማሸነፍ ትልቅ ተስፋ አለው። እሱ በጣም ምርጥ ዓመትን አሳልፏል። ያለው ቁጥርም የተለየ ነው ሲሉ እንዲሁም ተናግረዋል አርነስሎት። ይህንን እውነት በፕሪምየር ሊጉ ዋንጫ ስንጨምርበት ትልቅ የማሸነፍ እድል ይኖረዋል። ነገር ግን ምርጥ አመት ያሳለፈው ብቸኛው ተጫዋች እሱ አይደለም ሲልም ነው የተናገረው አርኔስሎት። ጆ ገመዝ በክሪስታል ፓላስ ጨዋታ የተወሰነ ደቂቃ መጫወት እንደሚችል ተስፋ አደርጋለሁ ብለዋል አርኖልድ። ለአሰልጣኝ ሻቪ አሎንሶ የምሰጠው የመጀመሪያ ስጦታ ነው። ልምምድ ላይ በነበረው እያንዳንዱ ደቂቃ ደስተኛ አልነበርኩም ሲሉም ነው እንዲሁ የተናገሩት አሰልጣኝ አርነስሎት። አርነስሎት ይቀጥሉና ስለ ሞሐመድ ሳላህ ነው የተናገሩት። በእውነት ብዙ ተስፋ አለኝ። እሱ ከሊቨርፑል ጋር በጣም ጥሩ የውድድር ዘመንን እንዳሳለፈ ሁሉም የሚያውቀው ነገር ነው። ነገር ግን ከኛ ጋር እንግዲህ ሊጉን በማሸነፍ ዋናው ነገር ነው። የሚያሳዝን ሁኔታ እሱ ብቻ አይደለም ጥሩ የውድድር ዓመትን ያሳለፉ ብዙ ተጫዋቾች አሉ። ነገር ግን እሱ ለማሸነፍ ጥሩ እድል ካለ እንግዲህ በዚህ የውድድር አመት ካሳለፈው ድንቅ የውድድር ዘመን አንጻር ባሎን ዶር ይገባዋል ሲሉ ይናገራሉ። በሚያሳካው ነገር ፈጽሞ አለመርካቱ የሳላ አስተሳሰብ ልዩ የሚያደርገው ነገር ነው ሲሉ አሰልጣኝ አርነ ስሎት ጨምረው ተናግረዋል። የትሬንት አሌክዛንደር አርኖልድ ባለፈው ጨዋታ ስላሳየው ሪያክሽንም እንዲሁ ተጠይቀው ነበር አርኔስሎት ለሱ ምን ማድረግ እንዳለብኝ እስካሁን አልወሰንኩም ነገር ግን ይህ ሁሉም ሰው ሊደሰትበት የሚገባበት ቀን ነው የሊቨርፑል ደጋፊዎች 30 ዓመትን ለዚህ ጊዜ ጠብቀዋል በቶትናም ጨዋታ ምሳሌም ይሆናል። እንደዚህ አይነት ክብረ በዓላትም ከዚህ በፊት አይቻላውቅም ሲልም ጭምር ነው አሰልጣኝ አርኔስሎት ጨምሮ የተናገሩት ማንቸስተር ዩናይትድን ደግሞ እንመልከት እንደዚህ አይነት አመት አይደገምም ብሏል አማድ ያለው ሲናገር የማንቸስተር ዩናይትዱ የፊት መስመር ተጫዋች የሆነው አማዲ ያሎ ቡድናቸው እንግዲህ ላስመዘገበው ውጤት የክለቡ ደጋፊዎችን ይቅርታ ጠይቋል። በመላው ዓለም የምትገኙ የማንቸስተር ዩናይትድ ደጋፊዎች ይቅርታ ጠይቃለሁ ሲል አማዲ ያሎ ተናግሯል። እንደዚህ አይነት የውድድር ዓመት በዚህ ታላቅ ክለብ ውስጥ እንደማይደገም ቃል ገባላችሁ ያለው ያለው ተጫዋቾም ላደረጋችሁልን ድጋፍ በጣም እናመሰግናለን ሲልም ጭምር ነው የተናገረው። የቀድሞ የማንቸስተር ዩናይትድ አሰልጣኝ ወደ ጀርመኑ ክለብ ሊያመራ ነው በአያክስ አምስተርዳም ትልቅ እንግዲህ ነገርን ሰርቶ ወደ ማንቸስተር ናትድ የመጣውና አሁን ላሉበት ደግሞ ምስቀልቅልም ዋነኛው ነገር እንደሆነም በርካቶች ያነሳሉ። በርካቶች እንግዲህ የፈረጁትም እሱ ላይ ነው። የቀድሞ የማንቸስተር ናትድ አሰልጣኝ ኤሪክ ቴንሃግ ወደ አሰልጣኝነት ስራው ሊመለስ ነው። እንግዲህ ከማንቸስተር ናትድ ከተሰናበተ በኋላ ለበርካታ ወራት ያለ ስራ የተቀመጠው ቴንሃግ የጀርመኑ ክለብ ባየር ሌቨርኩዘንን በአሰልጣኝነት ሚና ለመረከብ በእጅጉ ተቃርቧል የሚሉ መረጃዎች ናቸው እየወጡ የሚገኙት። ባየር ሌቨርኩዘን የሁለት ዓመታቱ ላይ ያቀረበለት ሲሆን ከሳምንታት በኋላም ቴንሃግን በሌቨርኩዘን ቤትም ልንመለከተው እንደምንችል ነው። ፋብሪዚዮ ሮማኖ ነው መረጃውን እያጋራም የሚገኘው። የተወሰኑ የማንቸስተር ነትር ተጫዋቾች እንደሚያምኑት ሩበን አሞሪም በዚህ ልክ በራሱ አጫውት ከመጠን በላይ የመተማመኑ ምክንያት ምን እንደሆነ መረዳት አልቻሉም። ተጫዋቾቹ የእሱ አጫውት ካሉት ተጫዋቾች ጋር የማይጣጣም ሆኖ ለመተግበር መሞከሩ ሩበን ላይ ጥርጣሬ እንዲኖራቸውም ያደርጋል። ተጫዋቹ በሩበን አሞሪም በ343 አጫወቱ የሚቀጥል ከሆነ ስራውን ያጣል ብለው እንደሚያምኑም ጭምር ነው። ክሪስ ዊለር መረጃውን እያጋራ የሚገኘው ሩበን አሞሪም በማንቸስተር ዩናይትድ አይነክ የሚላቸው ተጫዋቾች ውስጥ ዋነኛው ሌኒ ዮሮ ነው። ሩበን አሞሪም እና የአሰልጣኞች ቡድን አባላቱ በሙሉ ሌኒ ዮሮ የትልቅ እንግዲህ አቅም ባለቤት እንደሆነ ያምናሉ ብሏል ማንቸስተር ኢቭኒንግ ኒውስ። ስለዚህ በፍጹም ከሚሸጡት ዝርዝሮች ውስጥ የማይካተት ተጫዋች ነው ሌኒ ዮሮ። የማንቸስተር ኢቭኒንግ ኒውስ ጸሐፊ የሆነው ሳሙኤል ሎሃረስት ስለ ኑሱር ማዝራዊ ይናገራል። ከቀጣይ የውድድር ዘመን ጀምሮ የመሀል ተከላካይ እንደሆነ መታሰብ አለበት፣ የቀኝ ዊንግ ባክ ቦታው ላይ ዩናይትድ ማሻሻያ ያስፈልግባል ሲልም ጭምር ነው። የማንቸስተር ኢቭኒንግ ኒውሱ ጸሐፊ ሳሙኤል ሎሃረስት እየተናገረም የሚገኘው የዩናይትዱ ከፊል ድርሻ ባለቤት የሆነው ብሪታንያዊው ባለሀብት ሰር ጂም ራትክሊፍ በሚቀጥለው የውድድር ዓመት ዋነኛ ዓላማቸው ማንቸስተር ዩናይትድን ቶፕ ሲክስ ውስጥ ገብቶ እንዲያጠናቅቅ መርዳት ነው። ለዚህም ደግሞ በክረምቴ ጥጫዋቾች የዘውር መስኮት በጣም በትልቁ የነቃ ተሳትፎን ያደርጋሉ ተብሎ እንደሚጠበቅ የሚያሳዩ መረጃዎች እየወጡ ይገኛሉ። አሁን ላይ አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። የቶማስ ፓርቴ የኮንትራት ደሳት ጉዳይ ቶሎ ቢቋጭ ጥሩ ነበር። ቶማስ ፓርቴ ከአርሰናል ቤት ለማስኮብለል የሳዑዲ ክለቦችና አትሌቲኮ ማድሪድ ሁኔታው እንግዲህ በደንብ እየተከታተሉት እንዳሉ ነው። አንዳንድ የአርሰናል ተንታኞች እየገለጹ የሚገኙት ከሳዑዲ ክለቦች ቶማስ ፓርቴን ከኤምሬትስ ለማስኮብለል ከፍተኛ ደሞዝ አዘጋጅተውም የቶማስ ፓርቴን በርም እያንኳኩ እንደሆነ የሚያሳዩ መረጃዎች እየወጡ ነው። ቶማስ ፓርቴ በአርሰናል ካምፕም ለተጨማሪ ዓመታት መቆየት እንደሚፈልግ እየተዘገበ እንደሚገኝ ነው ዘገባዎች የጠቆሙት። የቀድሞ ክለቡ አትሌቲኮ ማድሪድ ጋናዊውን የመሃል ሜዳ ፈርጥም ለማዘዋወር ፍላጎት ቢኖረውም ቶማስ ፓርቴ የአትሌቲኮውን እናዘዋውር ጥያቄ ውድቅ አድርጓል። በትናንቱ መግለጫ ላይ ሚኬል አርቴታ አርሰናል ቶማስ ፓርቴን ለማቆየት እንደሚፈልግ መናገሩ የሚታወስ ነው። ቶማስ ፓርቴ በአርሰናል ቤትም የመቆየት የአጭር ጊዜ አዲስ ውልም ለማስፈረም አሁንም በሁለቱ ወገኖች መካከል ውይይቶች እየተከናወኑ እንዳለ ነው መረጃዎች የሚያሳዩት። ሪያል ማድሪድ በክረምቱ ክለቡን ይለቃል ተብሎ ለሚጠበቀው ሮድሪጎ ጓይሽ በ80 ሚሊዮን ዩሮ ይፈልጋሉ ሲል ላ ጋዜታ ዴሎ ስፖርት እየዘገበ ይገኛል። እንግዲህ የተለያዩ መረጃዎችም እየወጡ ይገኛሉ። ሪያል ማድሪድ ይህንን ተጫዋች ይለቀዋል ተብሎ ይታሰባል። አርሰናል ደግሞ የዚህ ተጫዋች ዋነኛ ፈላጊ እንደሆነ በተደጋጋሚ መረጃዎች እየወጡ ነው። ቶማስ ቶሄል ቤን ዋይትን ስላለመጥራቱ ይናገራል። እሱ ጥሩ መሻሻል እያሳየ ነው። ትክክለኛው ጊዜ ሲደርስ እንጠራዋለን። አሁን ላይ ግን እሱን የምንጠራበት ትክክለኛው ጊዜ አይደለም። በቅርቡ የልጅ አባት ይሆናል። መልካሙን እንዲገጥመው ነው የምመኝለት በዚህ ሰዓት ሲል ቶማስ ቶሄል የእንግሊዝ ብሔራዊ ቡድን አሰልጣኙ እንግዲህ ስለ ቤን ዋይት አለመጠራት ይናገራሉ። ዛሬ የእንግሊዝ ብሔራዊ ቡድን ጥሪ ማቅረባቸው የሚታወስ ነው። ቸልሲን እንመልከት የተሳትፎ ድላችንን በራሳችን እንወስናለን ብሏል ኤንዞ ማሬስካ። የሰሜዎቹ ዋና አሰልጣኝ ኤንዞ ማሬስካ ከሊጉ የመጨረሻ ሳምንት መርሃ ግብር በፊት አስቴታቸውን እየሰጡ ይገኛሉ። ኤንዞ ማሬስካ በንግግራቸው የኖቲንግሃም ፎረስት ጨዋታ በጣም ወሳኝ እንደሆነ ተጫዋቾቹ ያውቁታል፣ በጣም አስፈላጊ ከሆኑት ተጫዋቾች እንግዲህ አስፈላጊ ከሆኑት ጨዋታዎችም አንደኛው ነው ብለዋል። አሁን ላይ ግን ስለሚቀጥለው የውድድር አመት እያሰብኩኝ አይደለም። ሙሉ ሀሳብ በቀጣይ እንግዲህ ሁለት ጨዋታዎች ላይ ነው። ቡድኑ በሜዳውና ከሜዳ ውጪ ስንጫወት ያለውን ልዩነትም መተንተን አለብን። ከሜዳችን ውጪ ስንጫወት ከተሰቃየን ችግር አለ። ነገር ግን የስነ ልቦና አይመስለኝም ሲልም ጭምር ነው እንዲሁ እየተናገረ የሚገኘው። ሪስ ጄምስ ጥሩ ሁኔታ ላይ ነው። የራሱን እቅድም አለው። እሱን ለመጠበቅም እየሞከርን እንደሆነ ከዚህ በፊት ተናግረናል። ስለዚህም የጨዋታ ሰዓቱ የተወሰነ ይሆናል ሲልም የተናገረው እኛ በጣም እድለኛ ነን። የራሳችን ስራ ከሰራን የሌሎችን ውጤት አንጠብቅም። የቻምፒየንስ ሊግ ተሳትፎ በራሳችን ላይ እየተመሰረተ መሆኑም አስደስቶናል ሲልም ጭምር እንዲሁ ይናገራል። ኤንዞ ፈርናንዴስ ቁልፍ ተጫዋቻችን ነው። ከቡድኑ መሪዎችም አንደኛው ነው። እሱ ቀጣይ የበለጠ ይጎለብታል። እዚህ ደግሞ ከእኛ ጋር የበለጠ ይቆያል ሲልም ጭምር እንዲሁ ተናግረዋል። እንግዲህ ይህንን ሀሳብ የሰጠው አሰልጣኝ ኤንዞ ማሬስካ ነው። ጄደን ሳንቾ በዚህ ክረምት ወደ ማንቸስተር ይመለሳል የሚሉ ዘገባዎች እየተበራከቱ ነው። ሌላ የመስመር አጥቂ ቸልሲዎች ማስፈረማቸው ካልቀረና ሞካይሎ ሙድሪክና ጆርጅ እንግዲህ የሚመለሱ ከሆነ ሳንቾ ወደ ዩናይትድ ሊመለስ ይችላል የሚሉ መረጃዎች በስፋት እየወጡ ነው። የዚህን ተጫዋች ውል ለማፍረስም 5 ሚሊየን ፓውንድ ብቻ መክፈል ይጠበቅባቸዋል። ከሜሰን ማውንት ካገኙት 35 ሚሊየን ፓውንድ ላይ ደግሞ 15 ሚሊየን ፓውንድ መጨመር ይጠበቅባቸዋል። ሳንቾ ጠቃሚ ተጫዋች ቢሆንም ይህ እንግዲህ በማንቸስተር ዩናይትድ የሚመለስበት እድሉ ሊሆን እንደሚችል ነው የሚታመነው። ሞይስ ካይሴዶ ከሴዛራስ ብሌክ ኮይታ 20182019 በኋላ በአንድ የውድድር ዓመት 38ቱንም ጨዋታ እየተጫወተ እየተጫወተ የመጀመሪያው ተጫዋች ለመሆን ከጫፍ መድረሱን ነው መረጃዎች የሚያሳዩት። ዌስትሀም ዩናይትድ ሶስቱንም የቼልሲ የመሀል ተከላካዮች ላይ ፍላጎት አላቸው። ዌስትሀም ዩናይትዶች የሚሸጡ ከሆነ በቶሲን አዳራቢዮ እና በትሬቨር ቻሎባ ፍላጎት አላቸው። ካልሆነ ደግሞ አስታን ቪላ የአክሰል ዲሳሲን ዝውውር ቋሚ ካላደረጉ ዌስትሃም ዩናይትድ ዲሳሲን ለማስፈረምም ፍላጎት አላቸው። ዘገባው የግሬም ቤሊ እንደሆነ ነው መረጃዎቹ እያሳዩ የሚገኙት። ሪያል ማድሪድን እንመልከት። አንቸሎቲ በይፋ ከሪያል ማድሪድ ጋር ተለያይተዋል። ሪያል ማድሪድ ከአሰልጣኝ ካርሎ አንቸሎቲ ጋር መለየታቸውን በይፋ አስታውቀዋል። አሰልጣኝ ካርሎ አንቸሎቲ በሳንቲያጎ ቤርናቢው የመጨረሻ ጨዋታቸውን እንደሚመሩ ነው በይፋ የተገለጸው። አሰልጣኝ ካርሎ አንቸሎቲ 15 ዋንጫዎችን በማሳካት በሪያል ማድሪድ ታሪክ በርካታ ዋንጫዎችን ያሸነፉ ቀዳሚ አሰልጣኝ ናቸው። አሰልጣኝ ካርሎ አንቸሎቲ በቀጣይ የብራዚል ብሔራዊ ቡድንን ተረክበው የሚያሰለጥኑም ይሆናል። ሻቪ አሎንዞ ለሪያል ማድሪድ ከመጫወቱ አልፎ በአዲስ የስራ ዘርፍም ክለቡን በአሰልጣኝነት በመያዝ ሰኞ እንግዲህ በሳንቲያጎ በርናቢው ደማቅ አቀባበል ይደረግለታል። በቀጣይ ሻቪ አሎንዞ የሪያል ማድሪድ የአሰልጣኝነት ስራውንም ጁን አምስት ይጀምራል ተብሎ ይጠበቃል። ሪያል ማድሪድ በበኩሉ የእንግዲህ ነገ በሳንቲያጎ ቤርናቢው በሚደረገው የላሊጋ የመጨረሻ ጨዋታ ላይ እንደ ካርሎ አንቸሎቲ፣ ሉካ ሞድሪች እና ሉካስ ቫስኪዩዝ የመሳሰሉ ስመጠር የክለቡን ባለውለታዎችም በውብ ዝግጅት ይሸኛል። በቀጣይ አዲሱ የሪያል ማድሪድ ዘመን በ45 ሰዓታት ውስጥም ይጀመራል። በዚህ ጊዜ በሻቪ አሎን ዞመሪነት ሪያል ማድሪድ አስደናቂ ቡድንን ለመስራትም እየመጡ እንደሆነ በማሰብና ለውጡ ደግሞ ወደ ቡድኑ እየመጣ እንደሆነ በማሰብ ካፕቴኑን ይለውጣል። ስፔናዊው አዲሱ የሪያል ማድሪድ አሰልጣኝ ሰኞ ጠዋት እንግዲህ በቫልዴባስ ስፖርት ኮምፕሌክስ በይፋ ለደጋፊውም ይፋ ይሆናል። ነገር ግን ሻቪ አሎንዞ ወደ ነጩ ቤት የሚመጣው ከዚህ ቀደም በባየር ሌቨርኩዘን ያሳየውን አስደናቂ ስራ ለመድገም የሶስት ዓመታት ኮንትራትን ይዞ ነው። በሌላ አነጋገር እንግዲህ ሻቪ አሎንዞ አዲስ ታሪክ ይሰራል። ነገር ግን ይሄኛው እንግዲህ ለሪያል ማድሪድ እንደሆነ ነው። ሆሴ ፍሌክስ ዲያዝ መረጃውን ያጋራው። ሻቪ አሎንዞ ለመጪው ሳምንታት በማሰብ በቡድን ውስጥም በድብቅ ለጥቂት ሳምንታት እየሰራ ቢቆየም አሁን ላይ ግን ከባድ ስራ እንዳለበት ጠንቅቆ ያውቃል። ከነዚህ ከባድ ስራዎች መካከል ደግሞ አጣዳፊውና ከዓመታት ስብራት ጥሩ ማካካሻ የሆነው ጁን 6 በዩናይትድ ስቴትስ በፊፋ የሚጀምረው የክለቦች የዓለም ዋንጫን ማሸነፍ እንደሆነ ከአሁኑ በኋላ ይታወቃል። ፍሎሬንቲኖ ፔሬስ ከዣቪ አሎንዞ ቀጥሎ ይሆናል እናም ደግሞ የሻቪን መመለሻ ፕሮጀክትም ተግባራዊ የሚታደርገውም ራሱ እንደሆነ ነው እየተገለጸ የሚገኘው። ሻቪ አሎንሶ የክለቡን ባህል እንግዲህ ጠንቅቆ የሚያውቅ ሲሆን በተጨማሪም ስፔናዊ ባሰልጣኝ እንደ ካርቫልና ሞድሪች ባሉ የቀድሞ የቡድኑ አጋሮችን በድጋሚ ይቀላቀላል። ሞድሪች ግን አሁን ላይ ይለቃል። ነገር ግን በስፔናዊው እና በክሮኤሽያዊው እንግዲህ ኮኮ መሀልም ያለው ቡድን ጓደኝነት ግን በአሜሪካ በሚካሄደው ውድድር ላይ ብቻ እየተወሰነ ይሆናል ተብሎ ነው አሁን ላይ የሚጠበቀው ይለናል ዘገባው እያሰፈረ እንደሚገኘው ማርካ ቀደም ሲል እንደዘገበው ሻቪ አሎንዞ በሪያል ማድሪድ ወንበር ላይ አስቀድሞ ተቀምጧል። ነገር ግን ክለቡ በአሰልጣኝነት ሲረከብ ብቻውን አይደለም። በሌቨርኩሰን ውጤታማ ከሆነባቸው ከአራት ረዳት አሰልጣኞቹ ጋር አብሮ እንግዲህ መንጋውን ይመራል ተብሎ ይጠበቃል። እንግዲህ ሴባስቲያን ባለሪን የሻቪ አሎንዞ ዋና ረዳት ወይም ደግሞ የአማካሪ አሰልጣኝ ሆኖ በጨዋታው ወቅትም በኮችንግ ቦታ ላይም ከሻቪ ጎን ይቆማል። አልቤርቶ ኢንሲናስ ከአሎንዞ ጋርም በመሆን የሪያል ማድሪድ ቴክኒካል ሰራተኞችን ይቀላቀላል። በዚህ ሰዓት ቡድኑ እየተቸገረ ያለበት የሰውነት ግንባታ ወይም ፊዚካል ፊትነስ አሰልጣኝም ቦታውን ደግሞ ኢስማኤል ካምፎርቴ ሎፔዝ ይረከባል ተብሏል። ይህ ስራው እንግዲህ በባርሴሎና ብ ጀመረ ሲሆን ከዚያም ወደ ኒውዮርክ ሲቲ እና ዴንማርክ ካቀና በኋላ በሁለተኛው ዓመት ሌቨርኩዘንን ተቀላቅሏል። እስካሁን የሰውነት ገንቢ አሰልጣኝ የነበረው ታዋቂው ሰው አንቶኒዮ ፒንቶስ ነው በክለቡ ግልጽ ጥያቄና ፍቃድ መሰረት ከዋናው ቡድን ጋር መስራቱን ይቀጥላል። በተጨማሪም እንግዲህ ለላቢን ቤንች ረዳት አሰልጣኝ በመሆን ወደ ቡርን የሚቀላቀል አዲሱ ሰው ሲሆን ከዚህ ቀደም በዛራ ጎዛ ከሚጌል አንሄል ራሚሬስ ጋር መስራቱን ነው። ሆሴ ፌሊክስ ዲያዝ መረጃውን ያጋራው። ኪሊያን ምባፔ ከሉካ ሞድሪች የስንብት ዜና በኋላ መልእክት አስተላልፈዋል። በዘንድሮ የውድድር ዘመን ካንተ ጋር በመጫወቴ እንዲሁም ደግሞ ካንተ ጋር በአንድ መልበሻ ክፍል መጋራት በመቻሌ ድለኛ ሰው ነበርኩኝ ታላቅነት ማለት ምን ማለት እንደሆነ በቅርቦኜ ከአንተ ተመልክቼ አለው። አሁን ላይ የምንጊዜው ምርጥ ተጫዋች ከመሆን በፊት አንተ ድንቅ ሰው ነበርክ። በዓለማችን ምርጡ ክለብ ውስጥም ከአስር ዓመታት በላይ ቆይተ ደማቅ ታሪክ ጽፈ ሁሉንም ነገር ማሸነፍ የቻልክ ሰው ነህ። እናም የዓለም ክብርና አድናቆትም ላንተ ይገባል ሲልም ጭምር ነው እንግዲህ ይህንን ሐሳብ፣ ሉካ ሞድሪችን በተመለከተም ሀሳቡን ያጋራው ይህ ተጫዋች አይቨንቶኒ ቶኒ ለሶስቱ አናብስት ጥሪ ሊደረግለት እንደነበር ሰምተን ነበር ጥሪ ተደርጎለታል ለሳውዲ አረቢያው ክለብ አልአህሊ እየተጫወተ የሚገኘው አይቨንቶኒ ቶኒ ለእንግሊዝ ብሔራዊ ቡድን ጥሪ ቀርቦለታል በሳውዲ አረቢያ ሊግ ክለብ እንግዲህ አልአህሊ ጥሩ የውድድር ዘመንን ያሳለፈው አይቨንቶኒ ቶኒ ቡድኑ የኤዥያ ቻምፒየንስ ሊግ ዋንጫን ሲያሳካ ወሳኝ ሚና ነበረውም አይቨንቶኒ ቶኒ በዘንድሮ የውድድር ዘመን ለክለቡ 29 ጎሎችን አስቆጥሮ አምስት አመቻችቶ አቀብሏል። አይቨን ቶኒ ከ2024 የአውሮፓ ዋንጫ ውድድር በኋላ ለመጀመሪያ ጊዜ ለእንግሊዝ ብሔራዊ ቡድን ጥሪ ቀርቦለታል። በእንግሊዝ ብሔራዊ ቡድን በቀጣይ ሰኔ ወር ከአንዶራ ጋር የዓለም ዋንጫ ማጣሪያ ጨዋታውን ያደርጋል። በተጨማሪም ደግሞ እንግሊዝ ከአፍሪካዊቷ ሀገር ሴኔጋል ጋርም የወዳጅነት ጨዋታ ታደርጋለች። አሰልጣኝ ቶማስ ቱሃል በዛሬ ዕለትም ለተጫዋቾቹ ጥሪ ያደርገዋል። እንግሊዝ ስብስቧን እንግዲህ ይፋ አድርጋለች። አሰልጣኙ ለቸልሲው ተጫዋች ትሬቨር ቻሎባህ የመጀመሪያ ጊዜ ጥሪ ያቀርበውለታል። አይቫን ቶኒ ከ2024 በኋላ ለመጀመሪያ ጊዜ ጥሪ ቀርበውለታል። የእንግሊዝ ብሔራዊ ቡድን በቀጣይ ሰኔ ወር ከአንዶራ ጋር የዓለም ዋንጫ የማጣሪያ ጨዋታውን እንደምታደርግ ቀደም ብለን ገልጸንላችኋል። ከዛ በተጨማሪ ደግሞ እንዲሁ ከአፍሪካዊቷ ሀገር ሴኔጋል ጋርም እንዲሁ የወዳጅነት ጨዋታም ታደርጋለችና ለዚህ ጨዋታ እንዲረዳቸው ነው ተጫዋቾችን የጠሩት። በግብ ጠባቂነት ዲኒ ሄንደርሰን፣ ጆርዳን ፒክፎርድ እና ትራፈርድ የተመረጡ የግብ ጠባቂ ስፍራ ተጫዋቾች ናቸው። አሌክዛንደር አርኖልድ፣ ዳን በርን፣ ትሬቨር ቻሎባ፣ ላቪ ኮልዊል፣ ሪስ ጄምስ፣ ኤዝሪል ኮንሳ፣ ሉዊስ ስኬሊ እና ካይል ዋከር በተከላካይ ስፍራ ላይ እንግዲህ የተጠሩ ተጫዋቾች ናቸው። ጁድ ቤሊንግሀም፣ ኮነር ጋላገር፣ ጊብስ ዋይት፣ ጆርዳን ሄንደርሰን፣ ከርቲስ ጆንስ፣ ኮል ፓልመር፣ ደክላን ዋይስ፣ ሞርጋን ሮጀርስ፣ ኤብረቸ ኢዜ፣ አንቶኒ ጎርደን፣ ሃሪ ኬን፣ ኖኖማንድዋይኬ፣ ቡካዮ ሳካ፣ አይቨን ቶኒ እና ኦሌ ዋትኪንስ እነዚህ ደግሞ እስከ አጥቂ ስፍራ ድረስ የተጠሩ ተጫዋቾች እንደሆኑ ነው መረጃዎቹ እያሳዩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር ስላደረጋችሁ ከልብ ከልብ አድርገን ነው የምናመሰግነው። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። መልካም ጊዜ መልካም ቀን እንዲሆንላችሁም ጭምር ነው በአክብሮት የምመኘው